አንተ ኡመር ምንድነው አንተ አርፈህ አትቀመጥ እንዴ አንተ ዝም መሰለህ ጨራሽ አበዛው አይደለ? ጸጥ አልኩህ በቃ አበዛከው ዝም አልኩ ብዙ ነገር እያየ ነው ጉድ ነው ጉድ ነው ጉድ ነው ሰኢድ በቃ እንግዲህ መረን መረን ለቀቀ ማለት ነው ሴት የላከችው ጅብ አይፈራም የሚባለው ተረት አሁን አየነው ማለት ነው እያየነው ነው ያለ ነው ሴት የላከችው ጅብ አይፈራም ሰይድ ጅብ ብትፈራ ነው የሚሻለህ ማለት ነው አባቴ ምነካ እንዴ ያማል እንዴ ልጁ ምንነው አንተም እንዳዩ ልናከስ ብለህ እንኳን ከባድ ነው የሚሆነው ከባድ ነው የሚሆነው አብረህ ልናከስ እንደ እሷ ተናካሽ ናት አንተም ተናካሽ ሁና ከባድ ነው እሺ እና አንተ ልታረጋገው ይገባል ሰውዬ እንዴ ልታረጋገው ይገባል በዚህ ልክ ማንገራገር የመጨረሻ ማስጠንቀቂያ የምናምን የቤተሰቦችን ብዬ ነው ምናምን ምናምን እያለው ነው እንግዲህ ኡመርን ማለት ነው ምን ያድርገው ኡመር አንተን ለማስታረቅ ጥረት አደረገ ለፋ ልትነክሰው አይገባም ተመልሰው ኡመርን ልትነክሰው አይገባም ማለት በቃ አላደለ ተመልሰ እንደዚህ ልታደርገውም አይገባም ማለት ነው የምጣ ኡመር ልምጣ ያለው ልምጣና፣ ሰኢድ ጋር እንገናኝ፣ እንነጋገር መናገር ያለብህን ማድረግ ያለብህን ነገር እናውራ ነው መልእክት ያስተላለፈው ኡመር ማለት ነው። እንግዲህ በቤቷ አዳምጣችሁት ይሆናል። ያንን ለምን አልክ? ጭራሽ ቤት ድረስ እመጣለሁ ትላለህ ወይ ያገኝሻለሁ ትላለህ ወይ? ሴቷ አጣማይ ነገርችን ቻውሪ፣ አጣማይ ነገርችን ነው እንዴ ሰኢድ የምታዳምጠው? ወይስ ቪዲዮን ራስ ገብተ ማዳመጥ ነው ደግሞ ኡመር ለአንተ ብሎ እንጂ ለሱ ምንም ፈልጎ ወይም ለሱ ምንም ነገር ፈልጎ ጠብቆም አይደለም። ለአንተ ብሎ ለሚያደርግልህ ነገር አንተ ራስህ ልትቀበለው ይገባ ነበር። አዩ ባለች መንገድ ከሆነ የምትሄደው በጣም ከባድ ነው። በጣም ነውም የሚያስጠላው፣ ሰኢድ በጣም የሆነ በቃ በጣም አስጠላብህ። በጣም እንደ አንተ ኡመር ምንድን ነው አንተ አርፎ አትቀመጥም? ምንድ ዝም መሰለህ? ጨራሽ አበዛው ጸጥ አልኩ። በቃ አበዛከው። ዝም አልኩ። ብዙ ነገር እያየሁ ነው። እንደሰማችሁት ነው እንግዲህ። ጸጥ አልኩ። አበዛኸው። ብዙ ነገር እያየሁ ዝም ስላልኩ በቃ አበዛኸው። ስለዚህ እንግዲህ መውሰድ ያለብኝን አይነት ወይም ደግሞ መውሰድ ያለብኝን እርምጃ መውሰድ እፈልጋለሁ ወይ ደግሞ ችላለሁ አይነት ነገር ነው እየተናገረ ያለው ማለት ነው። በጣም ገረመኝ። በጣም ማለት ነው የሆነ በጣም ገረመኝ። ኡመር ለአንተ ብሎ እንጂ ሰኢድ አንተ በቃ አረጋግጠናልኛ፣ ንግስቷን እንደማትፈልጋት በጭራሽ እንደማትፈልጋት በዚህ ማረጋገጥ ይቻላል ማለት ነው። ብትፈልጋት ኑሮ ኡመርን አግኝተህ ምን ማድረግ እንዳለብህ ታወያየው ነበር። አንተ ግን የሴት ተላላኪ ሆናል። በቃ የሴት ሴት ተላላኪ ሴት የምትልከው ጅባ አይፈራም። በቃ በቃ ስለዚህ እናመሰግናለን፣ ለሁሉም ነገር እናመሰግናለን። ሰኢድ ሌላ ምንም ልንላ አንችልም። እንደማትፈልጋት ምንም ነገር ለእሷ ምንም ነገር እንደማትፈልጋት ንግስቷ እንደማትፈልጋት በዚህ ማረጋገጥ ስሙት፣ እያለው ያለውን ለኡመር ማለት ነው። ሰኢድ ለእኔ መልእክት ላከልኝ። የላከልኝንም መልእክት አዳምጡት። አንተ ኡመር፣ ምንድነው? አንተ አርፎ አትቀመጥ? ምንድነው? አንተ ዝም መሰለህ፣ ጭራሽ አበዛው አይደለ? ጸጥ አልኩህ። በቃ አበዛከው። ዝም አልኩ፣ ብዙ ነገር እያየሁ ነው፣ ዝም እያልኩህ ያለሁት። ምንድነው? አንተ ችግር እኮ ጭራሽ እቤት እመጣልሻለሁ ምናምን ብለህ ታወራለህ። አንተ ላይ ጭራሽ እቤት ቤት እመጣልሻለሁ ብለህ ታወራለህ። ወይ እኔ እኮ እቤት እመጣልሻለሁ አልኩት፣ ልደባደባት አይደል አንተን ለማግኘት ነበር ግን የተላከልኝ በተንደረ ይመጣው ሰው መርተረጋጋተው እንደያተው ነገር ብትሆን ነው ሰይድ፣ እንደዚህ አድርገኝ ከቤተሰብ ልታስጋጨኝ ነው ሰይድ፣ እንደዚህ አድርገኝ። ሳልነካም ሳልደርስም ነው ሰይድ፣ እንደዚህ አድርገኝ ስትል ነበረ። አርፈ ብትቀመጥ ይሻላል፣ ልትረጋጋ ይሻላል። ዝም ብለ የሚቆጭ ነገር እንዳታርግ እና ስርዓትም ብትይዝ ይሻላል። ነው የመጨረሻ ማስጠንቀቂያ። ቆይን ምን ተናገርኩ? እሺ፣ እኔም ሰው ነኝ አጥፍቼ ሊሆን ይችላል። እንደሰማችሁት ነው እንግዲህ፣ እንዳያችሁት ነው እንደሰማችሁት ነው። እያንዳንዱ የሚለውን ነገር የሚናገረውን ነገር ማለት ነው የመጨረሻ ማስጠንቀቂያ ነው ያለው። እንግዲህ የመጨረሻ ማስጠንቀቂያ እኔ ከዚያ በኋላ ምን ልታደርገው ነው? ቤተሰብስ ይህን አታደርግ ቢሉህ ምን ልታደርገው ነው? ማለት ምን ልታደርገው ነው የፈለግከው ሰይድ ይህ ጥያቄ ነው። ምን ልታደርገው ነው የፈለግከው ኡመር? ምን አደረገ አንተን? ለማስታረቅ አንተን ለማገናኘት፣ አንተን በቃ ብዙ ነገር እንዲሆን ጥረት ያደረገ አንተ የጣልካትን የከዳሃትን ሱመያን ከጎናው የቆመ ብርቅዬ ልጃችን፣ ብርቅዬ ወንድማችን፣ ብርቅዬ ከእናንተ መሀል የተገኘ ልዩ ሰው ነው ኡመር። ስለዚህ ምንም ልታደርገው አትችልምም የሆነ በቃ ዝም ብለህ ፉከራህን ጉራህን አትንፋ ማለት ነው። አንተ አዩን ይዘህ ለእሷ ተላላክ ዝም ብለህ እና ለእሷ ተላላክ ዝም ብለህ እንተሰማቸው እንግዲህ ሰኢድ ቪዲዮውን አይቶ ምንም አይቶ ሳይሆን አዩ ያለችውን ብቻ ይዞ ወይም ደግሞ አዩ ልምጣና ላገኝሻለኝ፣ ላገኝሻለኝ እንደዚህ ብሎ እኮ አያለኝ ስትለው ያንን ነገር ብቻ ይዞ ነው ማለት ነው ጉራውን እየነፋ ያለው ማለት ነው። ሰኢድ ከዚህ በፊት ደግሞ ያላደረግኩትን አድርገዋል፣ አንተ እች ውሻ ሚስትህም አያንቱ ማለት ነው አድርገዋል። ምን ያላደረግከው ነገር አለ አንተ? ሲጀመር ዝቅ ብለህ ለሴት የሆነ ማለት ለሴት ልጅ በዚህ ማለት ነው። እዚያ ጋ የልጆችህን እናት ከድተህ የልጆችህን እናት ንቀህ ትተህ ማለት ነው እዚህ ጋር ማለት ነው። አንበርክካ በነገራችን ላይ በጉልበቱ አንበርክካ ነው እየገዛችው ያለች አዩ። ከዚህ የተረዳ ነው አያንቱ ማለት ነው። ከዚህ ከዚህ ንግግሩ የተረዳት የተረዳውት ነገር ቢኖር እኔ ምን ያህል በቁጥጥሯ ስር እንዳደረገችው ምን ያህል በቁጥጥሯ ስር እንዳደረገችው ነው የተረዳውት ማለት ነው። ለእያሱ እንግዲህ ዛሬ ያያችሁ ትኖራላችሁ። እያሱንም እንደዚሁ እንግዲህ ባገኝህ ነው የሚሻል። ሽማግሌ ልክ ያለው ሽማግሌዎችን መልሰሃል። ስለዚህ ሽማግሌዎችን አልፈልግም ብለህ አላከበርህም ልካቸዋል። ስለዚህ ላግኝህ እና እኔ በእሷ ቦታ ይቅርታ ልጠይቅህ። ለም በእሷ ቦታ አንተ ይቅርታ ጠያቂ ያደረገ ማነው? እሷ ሲጀመር አያንቱ ማለት ነው። በግ ገዝተን እንስጠውና በግ እያረባ ሾርባ እያረደ ሾርባ ይጠጣ ብላ ስታሾፍ እዚያ ጋር ማለት ነው። አብረ ጥርስን ስታገጥ ከማግጠጥ ይልቅ ማድረግ የሌለብሽ ነገር ማድረግ አልነበረብሽም እንደዚህ ለምን ታደርጊያለሽ ብለህ እንኳን ቆጣ ብለህ እንደ ወንድ አልተናገርክም ሰኢድ። ቆጣ ብለህ እንደወንድ ማለት ነው አንድ እንደሚመለከተው ወንድ እንደባል አልተናገርካትም፣ አልተናገርከት ይህን ነገር ደግሞ አይተን ታዝበን አልፈናልኛ ማለት ነው። ስለዚህ ማለት የምፈልገው ከኡመር ራስ ወረድበል ወረድበል እንዳትናገረው እንዳትናገረው በጭራሽ ማለት ነው። ሰኢድ ለኔ መልእክት ላከልኝ። የላከልኝንም መልእክት አዳምጡት። አንተ ኡመር ምንድነው? አንተ አርፎ አትቀመጥም እንዴ? አንተ ዝም መሰለህ? ጭራሽ አበዛው አይደለ? ፀጥ አልኩህ። በቃ አበዛከው። ዝም አልኩ። ብዙ ነገር እያየ ነው ዝም እያልኩ ያለሁት። ምንድነው አንተ ችግር እኮ ጭራሽ እቤት እመጣልሻለሁ ምናምን ብለህ ታወራለህ። አንተ ላይ እመጣሁ ጭራሽ እቤት መጣልሻለሁ ብለህ ታወራለህ ወይ? እኔ እኮ እቤት መጣልሻለሁ ያልኩት ልደባደባት አይደል፣ አንተን ለማግኘት ነበር። ግን የተላከልኝ በተ አንተ ነው የሚመጣው። ተው ኡመር ተረጋጋ። ተው የሆነ ነገር ብትሆን ሰኢድ ሰኢድ እንደዚህ አስደረገኝ፣ ከቤተሰብ ልታስጋጨኝ ነው ሰኢድ እንደዚህ አርገኝ፣ ሳልነካም ሳልደርስም ሰኢድ እንደዚህ አስደረገኝ ስትል ነበር። አርፈህ ብትቀመጥ ይሻላል። ልተረጋጋ ይሻላል። ዝም ብለህ የሚቆጭ ነገር እንዳታርግ እና ስርዓትን ብትይዝ ይሻላል ነው ብለ፣ ይሄ መጨረሻ ማስጠንቀቂያ ማስጠንቀቅ። ቆይ እኔ ምን ተናገርኩ? እሺ፣ እኔም ሰው ነኝ፣ አጥፍቼ ሊሆን ይችላል። ስርዓት ያለውና ስርዓት የሌለው የትኛው እንደሆነ እንግዲህ በደንብ እያየን ነው አቶ ሰይድ ስርዓት ያለውና ስርዓት የሌለው ማን እንደሆነ እያየን ነው። ስለዚህ ኡመር ስርዓት የሌለው ሆኖ አይደለም፣ ስርዓተ ቢሱ ለሴት እየተላላክ ያለኸው አንተ ራስህ ነህ። ይህን ደግሞ ማወቅ አለብህ፣ ልታውቅም ይገባል። ካላወቅህ ደግሞ ምንም ማድረግ አይቻልም። በደንብ እንነግራለን እስከሚገባ ድረስ። ልጁ ማለት ነው በቂጦ ነው እያሰበ ያለው ማን ካላችሁ ሰኢድ የሚባል ሰው በቂጡ ምንም ሊገባውም መቼም የሚገባውም አይችልም አእምሮውን የሆነ ነገር አድርጋ አዝጋ አደንስዛ ነው እየተጠቀመችበት ያለችው ማለት ነው ቤተሰብ ስለዚህ ከኡመር ራስ ውረድ ማለት ነው የምንፈልገው ሰኢድ እየተማማድም ምግብን ስራ እወተትን ሸምቱ ተራ በተራ የማዋይሻናት ሁሉ ቤተሰብ